ኤፍራታ ገኒ እናቷ እንደሆነች አውቃለች። ፂ ግን ምን አይነት ስህተት ነው የሰራሽው? ጽዮን እንደዚህ አይነት ስህተት በብዙም ትሰሪያለሽ ብዬ አልጠበኩም ነበር ነገር ግን ጽዮን ሁሉንም ነገር ዝርግፋ አድርጋ ለኤፍራታ ተናግራለች። ገኒ እናትሽ ናት፣ አንቺን ለማሳደግ ነው እዚህ ቤት በሰራተኝነት ዝቅ ብላ የገባችው። አንቺን በልጅነቷ ነበረ ተደፍራ የወለደችሽ። አንቺን ማሳደግ ስላልቻለች ግን አምጥታ እዚህ በር ላይ ጣለችሽ፣ ከዛም አውድ ላይ ደግሞ አልተወችሽም እዚህ ዝቅ ብላ ሰው ቤት ገብታ እየሰራች ነው? ወይስ አፍረሽባት ነው? እናትሽ ሰራተኛ ስለሆነች ሰው ቤት ዝቅ ብላ ስለሰራች እናትነትን ያልተቀበልሻት ለዛ ነው ወይ ብላ እየተናገረቻት ነበረ። ይህ ነገር ደግሞ ኤፍራታን ግራ አጋብታታል። ኤፍራታ ጺን አምና ሄዳ ገኒ እናቷ እንደሆነች ተጠይቀው ይሆን? ኤፉዬ ግን ለገኒ ሄዳ ምን የምትላት ይመስላችኋል? ወይስ ጽዮን በአሁኑ ሰዓት ላይ በህመም ምክንያት ዝም ብላ እየቀባጠረች ነው ብላ ልታልፍ ትችላለች ብላችሁ አሰባችሁ? ግምታችሁን ኮመንት ላይ አስቀምጡልኝ። ሌላው ጉዳይ የያፌት ጉዳይ ነው። ያፌት ናታንን አሳግቶ ያደረገውን ነገር አይተናል። ከዛም በኋላ ያንን ቪዲዮ ወደ ኤፍራታ ልኮ ኤፍራታን በማስፈራራት ማግባት ነው የሚፈልገው። ኤፍራታስ ይህንን ነገር ታደርገው ይሆን? ናታን እንዳይታሰር ምናልባት ኤፍራታ ያፌትን ልታገባው ትችላለች። የአፌት የያዘው ቪዲዮ እንግዲህ ናታን ሰው የሚገድል የሚያሳይ ነው። ያንን ነገር ደግሞ ለኤፍራታ ከላከ ናታን እንዳይታሰር ኤፍራታ ደግሞ ትሰጋለች። ለናታን ስትል የአፌትን ታገባው ይሆን ወይስ አታገባውም? እስኪ ግምታችሁንም አሁን ኮመንት ላይ አስቀምጡልኝ። ኢፉዬ እንግዲህ ብዙ ነገሮችን የምትጠራጠር ይመስለኛል፤ ምክንያቱም የአፌት ምን አይነት ርቀት እንደሚሄድ ከዚህም በፊት ታውቃለች። ስለዚህ ኤፍራታ ራሷን አሳልፋ ለያፌት አትሰጥም። የመጣውን ፈተናና መከራ ሁሉ ከናታን ጋር ሆና የምታሳልፍ ይመስለኛል። ምክንያቱም ያፌት ምን ያህል ርቀት እንደሚሄድ ጠንቅቃ ስለምታውቅ እሷንም መንገድ ላይ አግኝቶ አስፈራርቷታል። እኔ አንቺን እወድሻለሁ፣ አፈቅርሻለሁ ስለዚህ የኔ ነሽ አንቺ የሌላ ሰው መሆን አትችም እና ከአንቺ ጋር ብዙ እቅዶችን ሳቅድ ነበረ ቤቴ ቁጭ ብዬ እና አባክሽ እሺ በይኝና አግቢቼሽ አንደላቅቄ ላኖርሽ እያላት ነበረ ስላት የነበረው። አሁን ላይ ግን ናታንን ፈተና ውስጥ አስገብቷል። የናታን መከራ መቼ ይሆን የሚያበቃው? የኤፍራታስ ጭንቀት መቼ ይሆን የሚያበቃው? አሁንም የአፌት ተስፋ አልቆረጠም። ይህንን ቪዲዮ ለኤፍራታ ከላኩ በኋላ ሳትወድ በግድ እኔን ታገባኛለች። እሱ ነፍሰ ገዳይ እንደሆነ የሚያስረዳ ቪዲዮ ስለነበረ እንግዲህ በዚህ ልክ ያፊት እርግጠኛ ሆናል። ኤፍራታ ደግሞ ቆቅናት ሁሉንም ነገር በማስተዋል ነው የምታደርገው። እንደሱ አይምሮዋ በክፋት የተመረዘ ስላልሆነ አሁን ላይ የራሷን ህይወት ለመኖር እየወሰነች ነበር ያለችው ናታን ስራ ፍለጋ ሄዷል ብላ ገኒ ስትነግራት በነበረበት ሰዓት ላይ በቃ ይሄ ልጅ ድርጅቱንና ይህንን ቤትቶ የራሱን ህይወት ለመኖር ወስኗል ማለት ነው። ስለዚህ እኔም የራሴን ስራ ሰርቼ ራሴን ለውጬ እሱንም ማገዝ አለብኝ ብላ እያሰበች ነው። በዚህ ርቀቱ ላይ እንግዲህ ሂዳ ናታን ጎን ሆና እሱን ለመደገፍ ነው እየሞከረች ያለችው ኤፍራታ ማለት ነው። ከአሁን በኋላ ግን ይሄ ቪዲዮ ከተላከላት በኋላ ምን አይነት ውሳኔ እንደምትወስን ሁላችንም አናውቅም። የፍራታ እንግዲህ አስተዋይ ሴትና ጀግና ሴት ናት ብዙ ፈተናዎችን አልፋለች አሁን ላይ ደግሞ መልሳ ይህንን ስተት ታደርገው ይሆን ስተትም አይባልም ግን ደግሞ ለምትወደው ሰው ራሷን አሳልፋ ያፌትም ልትሰጥ ትችላለች ናታን እንዳይታሰር ስለምትፈልግ ምክንያቱም እንግዲህ የፉዬ ናታን ያለ ጥፋት እንዲታሰር አትፈልግም ለዛም ደግሞ ምናልባት የአፌትን ልታገባው ልትወስን ትችላለች ፈተናዎች ሲደራረቡ እንግዲህ የሚወዱትና የሚያፈቅሩትን ሰው ለማዳን ምንም ታደርጋላችሁ፣ ሕይወታችሁንም አሳልፋችሁ ትሰጣላችሁ። ያፌትስ ይህ ነገር ያቀደው እያንዳንዱ እቅድ ይሳካለት ይሆን? ወይስ የፍራታ ይህንን ነገር ብቻዋን ሆና እንዲሁም ደግሞ ጽዮን፣ ወደ ራሷ ተመልሳ እሷን ካገዘቻት ይህንን ፈተና ሁሉንም ነገር ያልፉት ይሆናል። ኤፉዬን ከዚህ መከራ የምታወጣት አንድ ሰው አለች። እሷስ ማን ናት ብላችሁ ገምታችኋል? ሔዋን እንግዲህ የእናናታንን ቤተሰብ እታደጋለሁ ብላ ቆርጣ እንደተነሳች ሁላችንም አይተናል። ስለዚህ ከአሁን በኋላ ኤፍራታን ልታድናት የምትችለው ሔዋን ብቻ ናት ማለት ነው። ውጭ ላይ የአፌት ምን እንዳደረገ ምን መስራት እንዳቀደ እያንዳንዱ እቅዶች እየተከታተለች ነበረ ፍቅረኛ እንዳፈቀረች ሰው ሆና እየቀረበችው ነበረ። የአፌትም ደግሞ በሱ ፍቅር ጠብ እንዳለች ነበረ እየተረዳው። ሔዋን እንግዲህ በአሁን ሰዓት ላይ ከሌሎች ሰዎች ጋር በመሆን ናታንና ኤፍራታን መታደግን ትፈልጋለች። እነዚህም ቤተሰብ እኔ ብቻ ነኝ ከዚህ ጭንቀትና መከራ ልታደግ የምችለው ብላ ብዙ ርቀትን እየሄደች ነው ያለችው። ስለዚህ ምናልባት ሔዋን ኤፍራታን እና ናታንን ከዚህ መከራ ልታወጣው ትችላለች። ስንቶቻችንን ይህንን ግምት የገመተ ሔዋንስ እንዴት ነው ኤፍራታን በዚህ መልኩ ልትታደገው የምትችለው ለሚለው እንግዲህ ብዙዎቻችን ጥያቄ ይሆንብናል። ከዚህ በፊት የአፌት ሰራተኛ ቀጥሮ ነበረ፣ የቤት ሰራተኛ። ከዛም በኋላ እንግዲህ ያች ሰራተኛ ምናልባት ሰላይም ልትሆን ትችላለች ብሎ ተጠራጥሯል። ምናልባት ሔዋን ትሆናለች ይህንን ነገር እያደረገች ያለችው። ያችን ሰራተኛ በሰላይነት ወደ የአፌት ቤት የላከችው ሔዋን ከሆነች ያቺ ሴት ብቻ ናት ኤፍራታን ልትታደጋት የምትችለው ምክንያቱም የአፌት የያዘውን ቪዲዮ ለኤፍራታ ከላከ በኋላ ኤፍራታ ደግሞ ናታን ያለ ወንጀሉ እንዳይታሰር ስለምትፈልግ የአፌትን ለማግባት ትወስናለች። እዛ እንግዲህ የአፌት ቤት ከገባች በኋላ ያቺ ሰላይዋ ሰራተኛ ደግሞ ኤፍራታን ነጻ ልታወጣት ትችላለች ማለት ነው። እንግዲህ በዚህ መልኩ ሔዋን ልትታደጋት ትችላለች ኤፍራታን። ያቺ በሰራተኝነት ያፌት ቤት የተቀጠረችው ብዙ መረጃዎችን ልትይዝበት ትችላለች። ያፌት እንግዲህ አሁን ላይ ቪዲዮ ቀርቶ አስቀምጧል። ያ የተቀዳ ቪዲዮ ምናልባት ያቺ ሰራተኛ ልታወጣውና አውጥታ እንግዲህ ለሔዋን ልትሰጠው ትችላለች። ከዛም በኋላ ያፌት ቪዲዮ ከተያዘበት በኋላ ይፍራታን ሊያገኛት አይችልም ማለት ነው። ብዙ ነገሮች እንግዲህ እሱ አቅዷል። ያቅዶቹ ደግሞ በተለያየ መንገድ ላይሳካላት ይችላል። ሔዋን በአሁኑ ሰዓት ላይ እሱን ለማጥመድ እንግዲህ ብዙ ጥረቶች ሰርቪሶችን እያደረገች ነው ያለችው። ያፈቀረች መስላ ነው የቀረበችው። እሱን ደግሞ በእኔ ፍቅር ጠብ ብላለች። አየ ሴት ልብ እያለ ነበረ ያለፈው ክፍል ላይ ሲገረም የነበረው። ስለዚህ በሰራተኝነት የገባችው ሴት ያንን የቀዳውን ቪዲዮ ልታወጣው ትችላለች። እሷ ብቻ ናት ያንን ቪዲዮ አግኝታ ኤፍራታንና ናታንን ነፃ ልታወጣ የምትችለው። ሌላው ጉዳይ የሉሊት ጉዳይ ነው። ኤፍራታ ሉሊት ያደረገችውን ነገር ሁሉንም አውቃባታለች። ከዛም በመደወል ቀጥታ መምጣት አለብሽ ብላታለች። እሷ እንግዲህ ጽዮን ማስታወስ ስለጀመረች ሸሽታት ነበረ። እዛ ቤት ውስጥ መኖር የለብኝም ስለዚህ አስጠጊኝ ጓደኛዬ ብላ ሔዋን ጋር ደውላ ነበረ። ሔዋን በአሁኑ ሰዓት ላይ ማንም አያውቅም ብዙ ነገሮችን እየሰራች እንዳለች ከዛም በኋላ አሁን ላይ እቤት መመለስ አለብኝ ነይ ተብያለሁ መሄድ አለብኝ ብላ እንግዲህ ለሕዋን ደውላ ስታሳውቅ ነበረ። ፈርተሽ ወደ እኔ ቤት ለመሸሸግ መተሽ፣ አሁን ደግሞ ምን ተፈጥሮ ነው ለመመለስ የወሰንሽው? እያለቻት ነበረ። ሉሊት እንግዲህ ብዙ ሴራዎቿ ታውቋል። እኔ ከፈለኩ አሳስርሻለሁ። አንቺ ነሽ ጽዮንንም እንደዚህ ያደረግሻት ብዙ ወንጀሎች አሉብሽ። ስለዚህ እኔ ከማሳሰርሽ በሁለት ነገሮች ትስማሚያለሽ ብላ ሁለት ምርጫ ሰታታለች ለሉሊት። በየሆቴሉ የሚሄዱትን ሴቶች እየቀረጽሽ በድብቅ ካሜራ ትልክልኛለሽ፣ እናም ደግሞ የአፌት ያገታቸውንም ሴቶች የት እንዳሉ ትደርሽበታለሽ። ይህንን ሁለቱን ነገር የማታደርጊ ከሆነ ግን አሳልፌ ለፖሊስ ነው የምሰጥሽ እና ትታሰሪያለሽ። ከዚህ ይልቅ ግን እኔ ባልኩሽ ነገር ብትስማሚ ይሻልሻል፣ ብላ ሁለት ምርጫ ሰታታለች ለሉሊት ማለት ነው። ሉሊት ደግሞ በጣም ፈርታለች፣ እሺ ብላ ተስማምታለች። እንግዲህ እንዴት አድርጌ ነው ደግሞ መቅረጽ የምችለው እያለቻት ነበረ። ድብቅ ካሜራ ሰጥሻለውኝ፣ በዛ ካሜራ እየቀዳሽ ለእኔ ትሰጭኛለሽ፣ ብዙ መረጃዎችን ካንቺ እፈልጋለውኝ። ይህንን ነገር ተስማምተሽ ከእኔ ጋር የማትሰሪ ከሆነ ግን አሳልፌ ለፖሊስ እሰጥሻለውኝ እናም ብዙ ወንጀል እጅሽ ላይ እንዳለ አውቃለውኝ ጽዮንንም እንደዚህ ያደረግሻት አንቺ ነሽ ስለዚህ ይህንን ነገር የማታደርጊ ከሆነ ህይወትሽ አደጋ ላይ ነው ብላ አስፈራርታታለች ሉሊት አሁን ሰዓት ላይ ግራ ገብቷታል እናም ካሁን በኋላ ጽዮን ያለችበት ቦታ ላይ እንዳትደርሺ። እሷ ጋር ከሄድሽ፣ ጽዮን ደግሞ ሁሉንም ነገር ታስታውሳለች። እሷ አስታወሰች ማለት ያንቺ ህይወት አደጋ ላይ ወደቀ ማለት ነው። ከእሷ መራቅ አለብሽ፣ ከክፍልሽ እንዳትወጪ። እኔ የሰጠውሽን ስራ ግን በጥንቃቄ ሁሉንም ነገር ማድረግ አለብሽ ብላታለች። እንግዲህ ኤፍራታ ሉሊት አንቺ ካሁን በኋላ አይኔና ጆሮዬ ነው መሆን ያለብሽ። እያንዳንዷን የሚፈጠረውን ነገር መተሽ ለእኔ ትነግረኛለሽ። የቀረሽውን ነገርም ደግሞ በጥንቃቄ ታስረክብኛለሽ። ይህንን ማታደርጊው ከሆነ ግን እኔ ራሴ እገልሽ ነበረ። ግንም አልገልሽ ለብዙ ነገር ስለምታስፈልግኝ ነው ብላታለች። እንግዲህ ሉሊት ደግሞ ኤፍራታን በጣም ትፈራታለች፣ ሁሉንም ነገር ታደርጋለች ማለት ነው። እውነት ኤፍራታ አንዳንድ ጊዜ ጀግንነቷ በጣም ለየት ይላል ማለት ነው። ግን ደግሞ ፈተናዎች ደግሞ እየተደራረቡባት ነው ያለው። በዚህ በኩል ገኒ እናትሽ ነች ተብላለች፣ በሌላ በኩል ደግሞ የአፌት ቪዲዮ ይዞ እናታን ሰው እንደገደል አድርጎ ቪዲዮ ይዞ ስለነበረ በሱ ቪዲዮ እያስፈራራ እሷን ማግባት የራሱ ማድረግ ይፈልጋል። በብዙ ነገሮች ተጠምዳለች ኤፍራታ። በዛም ልክ ደግሞ እሷም ጠላቶቿን ለማወቅ እንዲሁም ደግሞ እነዛ የታገቱ ሴቶችን ነፃ ለማውጣት ብዙ ጥረት እያደረገች ነው ያለችው። ለዚህ ደግሞ እያገዛት ያለ ሰው የለም። ሁሉንም ተደብቃ ነው ይህንን ነገር እያደረገች ያለችው። ሉሊትንም በዚህ መልኩ እያስፈራራቻት መረጃ እንድታቀብላት ነው እያደረገች ያለችው። ለማስፈራራ ነው እንጂ ሉሊትን ምንም ልታደርጋት አትፈልግም። ምክንያቱም ጉልበቴን እሷ ላይ አላባክንም ብዙ ነገሮች ያስጨንቁኛል ብላ ስትናገር ስለነበረ፣ ሉሊት ፖሊስ በጣም ትፈራለች። መታሰርንም አትፈልግም ብዙ ወንጀል ስላለባት ማለት ነው። ስለዚህ ሉሊት በጥንቃቄ ኢፍራታ የሰጠቻትን ስራ የምታከናውን ይሆናል ማለት ነው። ሌላው ነገር የሚጨንቀውና የሚጠበው ኢፍራታ ስለ እናቷ ጉዳይ ነው። አምናት ትቀበለ ይሆን? ገንዬ ገንዬስ በአሁን ሰዓት ላይ እውነት መሆኑን ትነግራታለች ወይስ ሲሆን ስለ አመማት ነው እንደዚህ እያለች ያለችው ብላ ታሳምናት ይሆን? በአሁን ሰዓት ላይ እንግዲህ ብዙ ጭንቀትና መከራ አለባት ማለት ነው። ኢፍራታ ኢፍራታ በጣም ታሳዝናለች። ናታንም እንደዛው ነው ማለት ነው። ናታን በአሁን ሰዓት ላይ ያንን ቪዲዮ ካሳዩት በኋላ ምን የሚወስን ይመስላችኋል? የተሰጠው መድኃኒት ምንም ነገርን እንደማያስታውስ አድርጎ ስለሰጡት ምን እንደተፈጠረ አያውቅም። ግን ደግሞ ባዶ ክላስ ውስጥ ብዙ እቃዎችን አስቀምጦ ሲቀርጹት ነበረ ማለት ነው። ያንን ልጅ ሲመጣ ደረቱን ሲመታ በነበረበት ሰዓት ላይ ከመታ በኋላ ወድቆ ነበረ። ከዛ ሲነቃ እራሱን ባዶ ክፍል ውስጥ ነበር ያገኘው። ምን እንደተፈጠረ አያውቅም። ለማስታወስም እንግዲህ ሙከራ እያደረገን ያለው ቤት ውስጥ ኤፍራታ እየተጨነቀች ሁሉም እየተጨነቁ ነበረ። ከዛም ቢደውሉለት ስልክ አያነሳም። በስተመጨረሻ ስልካን አንስቶላቸው ምን እንደተፈጠረ አላውቅም ፍዬ፣ ግን ደግሞ ደህና ነኝ፣ ባዶ ክፍል ውስጥ ነው ራሴን ያገኘሁት ብሎ ሲነግራቸው ነበረ። እቤትም ከደረሰ በኋላ ሰውነቱ ላይ በመርፌ እንደተወጋ አይተውታል፣ አንገቱ ላይ። ይህ መርፌ ደግሞ አንተ ላይ ብዙ ነገር ሊያመጣ ይችላል፣ እስከ መሞት ድረስ ሊያደርስ ይችላል፣ ሐኪም ቤት እንውሰድ ሲሉት እሱ እምቢ ብሎ ነበረ። ስለዚህ የፍራታ በአሁኑ ሰዓት ላይ ምን እንደተፈጠረ ባታውቅም ግን ደግሞ በብዙ ጥርጣሬዎች ውስጥ ትገኛለች። ማነው እንደዚህ እያደረገ ያለው? ምኖ ፈተናስ በዛብን አልፍ አታለን ፈተናስ ፈተናና ስቃይ አልፍ አታያለን ብላ ብዙ ጥያቄዎችን ፈጥሮባታል ማለት ነው ገኒም እንደዚህም ጽዮን እናም እንግዲህ ናታንም ከገባ በኋላ ተደናግጦ አቅፈውት ነበረ። ካቀፉትም በኋላ ብዙ ነገሮችን ቢጠይቁት ምን እንደተፈጠረ እንኳን አያውቅም። ለማስታወስም ሙከራ አድርጎ ነበረ። ለማስታወስ እንግዲህ ይረዳኛል ብሎ ወደ ቤዛ ክላስ ገብቶ ነበረ። ከዛም ለማስታወስ ቢሞክር ምንም ነገር ሊያስታውስ አልቻለም። እና ከታገድኩ ደግሞ እንዴት ሊለቁን ቻሉ? እንዴትስ በሩን ክፍት አድርጎ ሊሄዱ ቻሉ? ምንም ነገር ደግሞ አልጎደለም፣ ምንም ነገርም አልተወሰደብኝም። ይህ ነገር ምንድን ነው እየተካሄደ ያለው እያለ ነው ራሱን እየጠየቀ ያለው፤ እንጂ ያፌትን አልተጠራጠረም። ማንም ያፌትን ልጠራጠር አልቻለም። ጠላታቸው ከያፌት ውጪ ማንም እንደሌለ ያውቃሉ። እና ይህንን ነገርም ሊያደርግ ይችላል ብሎ የሚያስቡት የአፌትን አይደለም፣ ሌላ ሰዎችን ነው እየተጠራጠሩ ያሉት። የቀጠረኝ ሰውዬ የት አለ ብሎ ስልክ እየሞከረለት ነበረ። ስልኩም አይነሳም፣ አይሰራም ነበረ። ከዛም ቢኒያም ደወለና ሲጠይቀው፣ ምን አሳሰብከን እኮ ስልክ አይሰራም እኮ ሲደውልል ምን ሆነህ ነው እያለው ነበረ። የሆነውን ነገር ሁሉ እየነገረው ነበረ። ከዛም የተወጋው መርፌ ምናልባት እኮ ለጤንነት ጥሩ ላይሆኑ ይችላል፣ አክም ቤት ለምን አለልክም ብሎ ሲመክረው ነበረ። እሱም ይህ ነገር ከተፈጠረ አምስት ሰዓት አልፏል። ቢገለኝ ኑሮ ከዛ በፊት ይገለኝ ነበረ። ምን እየተካሄደ እንደሆነ ለማስታወስ ሞክሬ ነበረ ግን ምንም ላስታውስ አልቻልኩም እያለ እየነገራቸው ነበረ። ስለዚህ ማን እንደዚህ እንዳደረገ ከአሁን በኋላ ሊጠራጠሩ ይችላሉ። ቢኒያምና ዳግም ግን ብዙ ጥርጣሬዎች ውስጥ ገብተዋል። እራሳቸውንም እየጠየቁ ነበረ፣ ማን ነው እንደዚህ ሊያደርግ የሚችለው እያሉ ምናልባት እንግዲህ ቢንያም ተጠራጥሮ የሀፌት ነው ይህንን ነገር ሊያደርግ የሚችለው። የሀፌት ምንም ከማድረግ ወደኋላ እንደማይል ስለማያውቅ ማለት ነው፣ ጓደኛም ስለነበረ ከሱ ጋር በፊት። ስለዚህ በአሁኑ ሰዓት ላይ ከናታን ጎን የሚሆኑ ብዙ ሰዎች አሉ። ግን ደግሞ የሀፌት የቀረጸው ቪዲዮ እውነት የሚመስል ቪዲዮ ነበረ፣ ሰው ሲገድል የሚያሳይ ቪዲዮ። ያ ቪዲዮ ደግሞ ለናታን አደጋ ነው የሚሆነው ማለት ነው። ናታን ምን እንዳደረገው እንኳን አያውቅም። የተሰጠው መድኃኒት እንግዲህ ምንም እንደማያስብ አድርጎ ነው ሲያደርገው የነበረው፣ እያሳሳቀ የልጅ ጫወታ ሁሉ ነበረ ሲያጫውተ የነበረው ናን ጫወት እንጂ እያለ ነበረ ደረቱ ላይ ተኩሶ ሲገለው የነበረው የሚያሳየው ነው እንግዲህ እውነት ነው የሚመስለው። ያንን ነገር ደግሞ ኤፍራታ ናታን መድኃኒት ስለተሰጠው ሊያደርግ ይችላል ብላ አምናም ልትቀበል ትችላለች። የኤፍራታ እና የናታንስ መከራና ስቃይ መቼ ይሆን የሚያበቃው? ለምንድን ነው ኤፍራታና ናታንስ የያፌትን ጉዳይ ችላ ያሉት? ችላ ባሄዱት ኑሮ የያፌት በዚህ ርቀት ባልሄደ ነበረ። አሁን ላይ ጠላቶቻቸውን መበቀል አይፈልጉም። የራሳቸውን ሕይወት ብቻ ነበረ መኖር የሚፈልጉት። የአባቷንም ገዳይ አውቃለች፣ ግን ደግሞ አሳልፍ አልሰጠችም። አሁን ላይ ብዙ ጥረቶችን እያደረገችን ያለችው አሮጊት በሚመስለው መልኩ እንግዲህ ብዙ ነገር እንዳደረገች አይተናል። ዳግም ጋር ሄዳ ራሷን ለውጣ ፖሊሶች ጋር ሄዳ ብዙ ነገሮችን እንደ እንደሰራች ነበረ ስታሳይ ነበረ። ወደ ቤትም ስትመለስ እንግዲህ ገኒ አግንታት ምናይን እንደ ሜካፕ ደግሞ መቀባት ጀመርሽ እያለቻት ነበረ። ስለዚህ ራሷን ለውጣ፣ እሷም የራሷን ስራ እየሰራች ነው ያለችው። ግን ደግሞ የአፌት ችላ ብለዋል ብሎ ነው ይህንን ነገር ሁሉ እያደረሰባቸው ያለ አሁን ደግሞ ጨዋታዎች ሁሉ ናፍቀውኛል፣ ወደ ጨዋታችን እንግባ ብሎ ሲናገር ነበረ። አሁን ላይ እንግዲህ ናታንን ለማሰቃየት ዝግጁ ሆናል ያፌት። ናታንስ ለምንድን ነው በዚህ ልክ የዋህነቱ የበዛው? ለምንድን ነው ያልተጠራጠረው? ያፌት ይህንን ነገር ሊያደርግ ይችላል ብሎ ለምን አልተጠራጠረም? ከዚህ በፊት እበሩ ድረስ መጥቶ እንግዲህ አንተን መግደል አልፈልግም፣ እጄን በደም ማጨማለቅ አልፈልግም፣ አንተን ግን በቁሙኖ የማሰቃየ ህይወትን የስዑል ህይወት ነው የማደርገው ብሎ ማስፈራሪያ በትንሽ ወረቀት ውስጥ አስቀምጦ በራቸው ስር አድርጎ ነበረ። ያንን ነገር ደግሞ ኢፍራታና ናታን አይተውታል ማለት ነው። ለምንድን ነው በዚህ ልክስ ናታን ሊል ሊዘገይ የቻለው ማለት ነው። እያንዳንዱ ነገር የሚፈጠረው በህይወቱ ውስጥ መከራና ጭንቀት ሲመጣ ያፌት ነው፣ ይህንን ነገር ሊያደርስ የሚችለው ብሎ ለምን አልተጠራጠረም? አሁን ላይ ሁለት ሰዎችን ሊጠራጠር ይችላል። አንዷ ሄዋንን ነው፣ ሁለተኛ ላይ ደግሞ ያፌትን ነው። አሁን ላይ ግን ትኩረቱ የሚያደርገው ሄዋን ላይ ይሆናል። ሄዋን ግን እነሱን ለመታደግ ደፋ ቀና እያለች መሆኑን እኛንን እንጂ ናታን እና ኤፍራታ አያውቁም ማለት ነው። ኤፍራታ ከሄዋን እንድትርቅ እያደረገን ያለው ሄዋን ደግሞ በሌላ መንገድ ነው ኤፍራታንና ናታንን መታደግ የምትፈልገው የእነ ያፌት ቤት የገባችሁ ሰራተኛ፣ እንግዲህ ሄዋን የላከቻት ሰላይ ስለሆነች ይህንን ነገር አውቃ ነጻ የምታወጣቸው የእነ ያፌት ቤት የገባችሁ ሰራተኛ ትሆናለች የሚል ግምት አለኝ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ደግሞ ስለምታበረታቱኝ አስተያየትም ስለምትሰጡኝ እጅግ አድርጌ አመሰግናለሁ። ይህ አቀራረቢ ደግሞ ደስ ካላችሁ ላይክ እና እንዲሁም ደግሞ ኮመንት በማድረግ እንግዲህ እስኪ አበረታቱኝ ማለት ነው። ለዛሬ ያቀረብኩላችሁ ቪዲዮ ይህንን ይመስላል። በሌላ ቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ። የእፍራት እና የናታንም ስቃይ እንዲያበቃ እንግዲህ ሁላችንም ጸሎት ማድረግ አለብን። ይህ ታሪክ የሁላችንም ታሪክ ነው። ከጀርባችን ብዙ ጠላት አለን። ጠላት እንዳለን ሁሉ ደግሞ ወዳጅ አለን። ሺ ሰው እንደሚወደን ሁሉ ሺ ሰው ደግሞ ይጠላናል። ፈተና የሚበዛበት ሰው እንግዲህ ፈጣሪ የሚወደውን ሰው ነው። ፈጣሪ በብዙ ነገር ይፈትነናል። ከፈተናዎቹ ሙሉ እንድንወጣ ደግሞ ምክንያት አለው ማለት ነው። ሁሉንም ነገር በሕይወታችን የሚያደርገው ያለ ምክንያት አይደለም ፈጣሪ። ስለዚህ ሁሉንም ነገር እንደ ጸጋው መቀበል አለብን። ኤፍራታና ናታንም ከዚህ መከራና ስቃይ አንድ ቀን ይወጣሉ የሚል ግምት አለኝ። ወዳቸዋለሁ፣ አከብራቸዋለሁ። ባይ ባይ